ትላንትና ሁለት ሄርሜላና ሩታ በጣም ብዙ ነገሮች ሲነጋገሩ ነበረ። በሶሻል ሚዲያ ላይ እጅግ በጣም በሚገርም ሁኔታ ሲጣሉ ነበረ። ቲክቶክ ላይ በተደጋጋሚ ማለት ይቻላል እንግዲህ እርስ በርስ መንገድ ቪዲዮ እየለቀቁ በጣም ብዙ ንግግሮችን ሲያደርጉ ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ያው አብርሃምም ያሰበው ትልቅ ነገር እንዳለ እና ሽምግልናም እንደጀመረ ሰምቻለሁ። ምክንያቱ ደግሞ እንግዲህ እንደምታውቁት በተለይ ያው እንደተከለከለ ከዚህ በፊትም ያው ሲናገር ነበረ። ምክንያቱም ሩታ ያው በተደጋጋሚ ማለት ይቻላል ልጁን ለማየት ሲሄድ በጭራሽ አችልም ከአሁን በኋላ ወደ እኔ እንዳትጠጋ ብላ እንግዲህ በጣም ስላስጠነቀቀችው አብርሃምን ፈርቶ በስተመጨረሻ መጨረሻ ሽማግሌዎችን እያነጋገረ እንደሆነ ሰምቻለሁ። እሱ ብቻ አይደለም፣ በጣም ብዙ ነገሮች እየተከሰቱ ነው። በአቤል ዙሪያ በተለይ አዳዲስ ነገሮችን ሰምቻለሁ። በሄርሜላ በኩልም አዳዲስ ነገሮች እየወጡ ይገኛሉ። እጅግ በጣም የሚያሳፍር ቪዲዮዎችም እየተለቀቁ ይገኛሉ። ምን አዲስ ነገር አለ? በዚህ ቪዲዮ በደንብ አርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን ከሰሞኑ እንግዲህ በሶሻል ሚዲያ ላይ እጅግ በጣም አነጋጋሪ የሆነ የአብርሃም ጉዳይ ብቻ ሳይሆን የሄርሜላ እና የሩታ ጉዳይ እጅግ በጣም አነጋጋሪ ሆኖ ቆይቷል። ምክንያቱ ደግሞ እንደምታውቁት ሄርሜላ እና በተለይ ሩታ እጅግ በጣም ጸብ ውስጥ እንደገቡ በጣም ብዙ ንግግሮችን ሲያደርጉ እንደነበረ እና በስተመጨረሻ ሩታም የራሷን ውሳኔ ልትወስን ጫፍ ላይ እንደደረሰች በትናንትናው ዕለት ቪዲዮ ሰርች የላችሁ ነበረ። እንግዲህ በዛሬ ዕለት ደግሞ እጅግ በጣም በሚያሳፍር ሁኔታ በሶሻል ሚዲያ ወይም ደግሞ በቲክቶክ ገጻቸው ላይ እንግዲህ በተለያየ ቪዲዮ ተከስቷል ማለት ነው። ሩታም የራሷን አንድ ቪዲዮ ለቃለች። ሄርሜላም እንደዚሁ በተደጋጋሚ አዳዲስ ቪዲዮችን እየለቀቀች ትገኛለች። ያ ምክንያቷ ደግሞ ምንድን ነው ብላችሁ ከጠየቃችሁ፣ በተለይ ሄርሜላ እንደምትናገር ከሆነ አብርሃም በጣም እየተጎዳ ነው። አብርሃም በጣም ብዙ ዋጋ እየከፈለ ነው። ለእሷ ሲል መኪና ገዝቶ ለእሷ ለሷ ሲል ወርቅ ገዝቶ ለሷ ሲል እንግዲህ ክብሩን አጥቶ እጅግ በጣም እየተዋረደ እና እጅግ በጣም እየተጎዳ ስለሚገኝ እኔ ደግሞ እንደ ጓደኛ ለአጽናናው ተነስቻለሁ። ከአሁን በኋላ ከሱ መራቅ አለባት ከሱ ህይወት ርቃ እሱን በሰላማዊ ሁኔታ መኖር አለበት ብላ እንግዲህ በደንብ ስትናገር ነበረ ሄርሜላ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ልክ እንደ ሚስት ሆና ነው ስትናገር የነበረው ልክ እንደ ሚስት ሆና ካሁን በኋላ እኔ ነኝ የምንከባከበው። አብርሃም የኔ ነው። ካሁን በኋላ ካንቺ ጋራ ምንም አይነት ግንኙነት እንዲኖረውም አልፈልግም በጭራሽ እሱ መጉዳታችን ብላ እንግዲህ በግልጽ ስትናገር ነበረ ሄርሜላ። ይሄ ነገር እንግዲህ በጣም እንዲከር ነገሩ በተለይ አብርሃምና ሄርሜላ በተለይ እንዲዋደዱ ወይም ደግሞ ፍቅራቸው እንዲጨምር ያደርጋል እንጂ ምንም ለሄርሜላ ወይም ደግሞ ለሩታ ታሰበ ነገርም አይደለም ብሎ በጣም ብዙ ሰውም አስተያየቱን ሀሳቡን ሲሰጥ ነበረ። በተለይ በዚህ ነገር ውስጥ እንግዲህ ሩታና አብርሃም በጭራሽ ሰላም ሊሆኑ አይችሉም። ምክንያቱም ከዚህ በፊት በጣም በተደጋጋሚ ሩታ ስትናገር ነበረ፣ ሄርሜላ እስካለች ድረስ ሕይወታችን ከባድ ነው የሚሆነው። ምክንያቱም ሄርሜላ ናት ይህንን ሁሉ ነገር የምትፈጥረው፣ ሄርሜላ ናት ነገሮችን እንዲከር የምታረገው፣ ሄርሜላ ናት ሕይወቴን ምትበጠብጠው ብላ እንግዲህ ሩ ቦታ በተደጋጋሚ ስታወራ ነበረ። አሁን ላይም እንግዲህ ያ ነገሮች በተደጋጋሚ እየተከሰቱ ይገኛሉ ማለት ነው። በሌላ በኩል እንግዲህ እንደምታውቁት በተለይ አቤል ደግሞ ይዞ የመጣ ነገር አለ። አቤል ምንድን ነው ያመጣው፣ ምንድን ነው የተፈጠረው ብላችሁ ከጠየቃችሁ እንግዲህ ያው እንደምታውቁት አቤል ራሱን ለማጥፋት በጣም ብዙ ነገሮችን ሲያደርግ ነበረ። እሱ ብቻ አይደለም፣ በጣም የሚገርማችሁ ነገር ሄርሜላንም ጭምር ሲደግፋት እንደነበረ ሁላች የምናውቀው ጉዳይ ነው። አሁን ላይ ግን ከሄርሜላ ጋራ እጅግ በጣም ስር የሰደደ ግንኙነት እንዳላቸውና በየቀኑም በተደጋጋሚ እየተገናኙ በጣም ብዙ እቅዶችን እያወጡ እንደሚገኙ ከዚህ በፊትም እኔም በራሴ ቪዲዮ በተለይ ለቀቄ ነበረ። በጣም ብዙዎቻችሁ ማለት ይቻላል ይሄንን ነገር ተረርታችሁ ነበረ። አሁን ላይም እንግዲህ ያ ነገር ቀጥሏል። ምክንያቱም አብርሃምም ምንም አላለም፣ ሩታም ምንም አላለችም እስካሁን ድረስ አቤል ላይ የተወሰነ ነገርም ስለሌለ በጭራሽ እንግዲህ ሰውየውም ሊተኛ አልቻለም። አቤል በጣም በሚገርመ ሁኔታ ከሄርሜላ ጋር በጣም ጥምር ሆኖ በተለይ እጅግ በጣም የሚያሳፍሩ ነገሮችን እያደረገ እንደሚገኝም ተመልክቻለሁ ማለት ነው። አብርሃም እንግዲህ እስከ ዛሬ ድረስ ያልነቀው ነገር የመጀመሪያው ስህተት ሆኖ ብለን ሁላችን የምንናገረው ነገር የወርቁ ጉዳይ ነው። አብርሃም እንደዚህ አይነት ሰው አልነበረም በፍጹም በጣም ጥሩ የዋና በጣም ለብዙ ሰው የሚያስብ አይነት ወንድ ልጅ ነበረ። በአሁኑ ግን እጅግ በጣም ግራ ተጋብቷል። ይሄ ነገር ደግሞ የተፈጠረው በተለይ እጁ ላይ ያሰረው በተለይ ሄርሜላ አሰርታበታለች በጣም ብዙ ነገር አድርጋለች ተብሎ የተወራው እንግዲህ የወርቅ ሰዓት ላይ እጅግ በጣም ብዙ ነገሮችም ስለተወራ፣ ከዛ በኋላ በተለይ እጁ ላይ ካጠለቀ በኋላ እጅግ በጣም ተቀይሯል። አብርሃም አብርሃም ለሄርሜላ በጣም ያግዛል። ሄርሜላ ብቻ ሳይሆን እንግዲህ ለሩታ ያለውን ክብርም ጭምርም እንደረሳ ነው ጭምር እንግዲህ ያየ ነው በጣም ብዙ ነገሮችን ስታደርግ ነበረ። ሩታ በተለይ ወደ እሱ ለመመለስ ወይም ደግሞ እንግዲህ ሁሉም ነገሮች እንዲስተካከሉ ፍላጎት እንዳላትም በተደጋጋሚ ስታሳየ ነበረ። በጭራሽ ግን እንግዲህ አብርሃም በሚገርሙ ሁኔታ መቀየር አልፈለገም። ምክንያቱ ደግሞ ያው እንደምታውቁት አብርሃም ያው የሆነ ተለክፎ ነው እንጂ የሚሆነው በጭራሽ እንደዚህ አይነት ወንድ ልጅ አልነበረም። አሁን ላይ እንግዲህ አብርሃም ከራሱ ጋር እንዳልሆነ በግልጽ የሚያሳይ በጣም ብዙ መረጃዎች አሉ ማለት ነው no? በሌላ በኩል እንግዲህ ያው እንደምታውቁት በትናንትናው ዕለት ደስ የሚል ነገሮችም ስንሰማ ነበረ። ሩታም እንግዲህ በስተመጨረሻ አብርሃም ማነጋገር እንደምትፈልግም የራሷን ሀሳብም ሰጥታ ነበረ። ምክንያቱም የአብርሃም ጓደኛ የሆነው ሁላችን የምናውቀው ልጅ እንግዲህ ያው ሩታም በጣም በተደጋጋሚ እግሯ ስር ወድቆ ሲለምናት ነበረ፣ ሁላችሁም እንግዲህ የምትጣሉ ትክክል አይደለም። በተለይ አብርሃምና ሩታ በዚህ ሰዓት መጣላት የለባችሁም። መሃላችሁ ልጅ ስላለ በጭራሽ እንደዚህ ማድረግ የለባችሁም። መታረቅ አለባችሁ። በጣም ብዙ ሰዎች በእናንተ ጉዳይ ላይ እጅግ በጣም ተስፋ ቆርጧል። እጅግ በጣም ብዙ ሰውም ተረብሿል ቤተሰብም ጭምር እንግዲህ ያው የሩታን ቤተሰብም የአብርሃም ቤተሰብም በዚህ ጉዳይ ላይ በጣም ተጎድቷል። በጣም ብዙ ነገር ተብሏል። በጣም ብዙ ሰውም ተሰድቦበታል። ስለሆነ መታረቅ ይኖርባቸዋል ብሎ እጅግ በጣም ሲለምናት ነበረ። መለመን ብቻ ሳይሆን እንግዲህ ያው እንዳያችሁት ከሆነ እግሯ ስርም ጭምር ወድቆ እየለመናት ነበረ። በስተመጨረሻ እንግዲህ ያው እንዳያችሁት አብርሃምን ለማነጋገር አስብበታለሁ ሁሉም ነገሮችን ለመፍታት ጊዜ ይፈልጋለው። ስለዚህ ከሱ ጋራም ለማውራት ጊዜ ይፈልጋለው ብላ እንግዲህ በደንብ ስትናገር ነበረ። በሌላ በኩል እንግዲህ አብርሃም ዛሬ ደና ነገር ቢሰራ ነገ ላይ ደግሞ እንደምታውቁት አብርሃም በስተመጨረሻ ከሄርሜላ ጋራ ስለሚመጣ ነገሮች ይከሩና በስተመጨረሻ ሩታ በጭራሽ እንደማትፈልግ በደንብ በግልጽ ትናገራለች ማለት ነው። በአሁኑ እንግዲህ አብርሃም ይሄ ነገር ላይ አስቦበት ወይም ደግሞ ከራሱ ጋር ሆኖ ካልወሰነ እስከ መጨረሻው ድረስ ሩታን ሊያጣትም ስለሚችልም ከወደቡ ማሰባ ይኖርበታል ብዬ ነው ማስበው። ነገሮች እንግዲህ በጣም ተካሮ መጥቷል። በተለይ እነ ጋሽዬ ጠፍተዋል ብላችሁ በጣም ብዙ ሰዎች ማለት ይቻላል በውስጥ ስትጠይቁ የነበረ ጋሽዬ ወዴት ሄዱ? ለምንድን ነው በዚህ ጉዳይ ላይ የማይገቡት? ለምንድን ነው እስከ ዛሬ ድረስ ዝም ያሉት? ብላችሁ የጠየ ያደቃችሁ ሰዎች ነበራችሁ። እንግዲህ ያው እንደምታውቁት ጋሽዬ ከዚህ በፊት የተናገረ ነገር ነበረ። አብዛኞቻችሁ ያልሰማችሁ ሰዎች ልትኖሩ ስለምችሉ፣ ምክንያቱም እንግዲህ ጋሽዬ በግልጽ ሲናገሩ በአብርሃም ጉዳይ ላይ ከአሁን በኋላ አንድም እጅንም እግሬንም አላነሳም ብሎ ምሎ ሲናገሩ ነበረ። ምክንያቱ ደግሞ አብርሃም እራሱ ነው። ምክንያቱም በተደጋጋሚ ማለት ይቻላል አብርሃም ሲመከርም በጣም ብዙ ጊዜ ሽምግ ና እንዲላክም ከፍተኛ ጥረት በተደረገበት ሰዓት ላይ አብርሃም ችላ ብሎ ከሄርሜላ ጋራ ወደዛ ወደዚህ እያለ የተለያዩ ፎቶዎችን እየለቀቀ የተለያዩ ቪዲዮዎችን እየሰሩ በአንድ ላይ እንግዲህ ጠፍቶ ነበሩ። ስለዚህ በዛን ሰዓት በጣም በተደጋጋሚ ሲለምን ነበረ። በጭራሽ ግን አልመለስም ወደ ትዳሬ ብሎ ወደሚፈልገው ወደ ሄርሜላ በተደጋጋሚ ሲሄድ አይተናል። በዛ ምክንያት እንግዲህ ጋሽዬ ተስፋ ቆርጧል። እጅግ በጣም እንዳዘኑበትን በ በተደጋጋሚ ማለት ይቻላል ሲናገሩ ነበረ። በሌላ በኩል የሩታ እናትም የጠየቃችሁኝ ሰዎች ነበራችሁ። የሩታ እናትም እንግዲህ ሩታ በጭራሽ ወደ ትዳራቸው ማስገባት አልፈለገችም። ምክንያቱም እንግዲህ የሩታ እናት ስሜታዊ ናቸው፣ በጣም ያዝናሉ፣ በጣም ይጎዳሉ በሚለው እነሱም ሰላማዊ ሕይወታቸውን ብቻ እንዲመሩ እና በዚህ ጉዳይ ላይ ሩታ የራሴን ውሳኔ ማንም ሰው ሳላማክር የራሴን ውሳኔ እወስናለሁ ብላ ስለወሰነች ቤተሰቦቿን በዚህ ጉዳይ ላይ ንግግር አቁሟል ማለት ነው። በስተመጨረሻ እንግዲህ አዳዲስ ነገሮች ይፈጠራሉ ብዬ አስባለሁ። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተታችሁን ኮመንት ስር አስቀምጦልን በሚቀጥለው ቪዲዮ እስከምነገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።